ምክንያት በነጋችን ኃጢአት አይደለም። ኃጢአት የሚሆነው ግሎ ሲል ምን ጠላኝ? ምንድን ነው? እኔ ከእነሱ ጋር መመሳሰል አለብኝ ትልና ከክፋታቸውም ከተንኮላቸውም ህብረት ትፈጥራለ። ግረኛው እንደዚህ ሲለው ይሄዳል፣ እንደዚህ ሲለው ይሄዳል። ዝም ብሎ ለፊት ነው የሚሄደው። ምናልባት ፍየል ነች ወደ ጎን ሄዳ ችግር የምትፈጥረውና ምን ባል ነው የምታወራው? እና ባሏ ይኸው እኮ የምን ባል ነው የምታወራው? አንተ ባልነህ እንደ ወንድም ጠላኝ፣ ምን ጠላኝ፣ ምንድን ነው? እኔ ከእነሱ ጋር መመሳሰል አለብኝ ትልና ከክፋታቸውም ከተንኮላቸውም ህብረት ትፈጥራለን። የለም የዚህ ጊዜ እንደ ዮሴፍ ብቸኛ ብትሆን የዚህ ጊዜ የመባረኪያው ጊዜ እንደሆነ አስታውስ። የዚህ ጊዜ የማሳደጊያው ጊዜ እንደሆነ አስታውስ። የረዴት ኃይል እንደሆነ ይህ ወቅትን እናስታውስ እና በማታለል በማታለል የተፈለገው በረከት ሳይመጣ ቀርቶ የመጣው በረከት ብቸኛ በሆነ ጊዜ ነው። አሁንም የእግዚአብሔር ኃይል እንደዚህ ነው። ዙሪያውን የሚያጅቡህና ዙሪያውን የሚይዙ ሰዎች ሲከቡህ የመንፈስና የህይወት መቀነስ ይታይብሃል። ለዚህ ነው እኔ ብዙ ጊዜ አጃቢዎች ብዙ ነበሩ። ጎርጎሪዎስ አሃ፣ ይሄ አካሄድ ጥሩ አይደለም አልኩኝ። ከዛ ወጣ ማለት አለብኝ አንድ ጊዜ መስመሩ መበጠስ አለብኝ። ከዮሴፍና ከያዕቆብ መማር አለብኝና ሲያጅቡኝ ሲያጅቡኝ ሲያጅቡኝ ቆዩ። የሚያጅቡኝ ሁሉ ጉድጓድ የሚቆፍሩ እንደሆኑ አየኋቸው። አንድ ጊዜ ወጣሁ። ከነሱ አንዱንም ሰው ለማየት አልፈለኩም። ለምን እንቅፋቱ እየበዛ መጣ። እስካሁን አንኖርም ነበር። እስካሁን እንደዚህ በመድረክ አታገኙኝም ነበር። አየኸው፣ ለካ የሰው ማጀብ ከሰው ጋር የሚመጣው የዲያብሎስ ኃይል ይፈታተናል የራስ ውጊያ አንሶ ከሰው የሚመጣው ይፈታተናል ይህን ነው በደንብ ማወቅ ያለባችሁ ከዛ በኋላ ያንን ቦታ ሙሉ በሙሉ እንዳልኖርሁበት እንዳልሰራሁበት አድርጌ ጠፋሁ እንዳልታወቅሁ ለምን የከበበኝ ሁሉ እውነተኛ መስሎ ነበር የሚያግዘኝም የሚረዳኝም ከሆነ የማይለይም መስሎ ነበር ለካስ ያዕቆብ ጥሩ አስተማሪ ነበር አያችሁ አስተዋልኩ። ያዕቆብ የተባረከው ከቤተሰቦቹ ጋር ሆኖ አይደለም፣ ወጥቶ ነው። ከዛም በኋላ የእግዚአብሔር አምላክ ኃይልና ክንድ ተገለጠለት። ጉዞውን ጀመረ። የበረከትና የረድኤቱ ኃይል እየጨመረ መጣ። ራሄልን አገባ። ዮሴፍ ተወለደ። ጉዞው አስደናቂ በመሆን ደረጃ ሆነ። አሁን ዮሴፍ በሰላሳ ብር ተሽጦ ወደ ግብፅ ወረደ። ግን አስታውሱ፣ ህልሟ አለች ህልሟ አባትና ወንድሞቹ መጥተው ይሰግዱለታል። ግን አሁን ጉድጓድ ውስጥ ተጥሎ አስቡት። የሚሳቀቀው መሳቀቅ ወንድሞቼ የጉድጓድ ውስጥ ጣሉኝ ብሎ ማልቀሱ፣ ማዘኑ፣ ገፈፉኝ ብሎ መሳቀቁ፣ ማማረሩ፣ በውስጥ በኩል ተስፋ መቁረጡ፣ ሸጡኝ ብሎ መናደዱ ለባዕዳን አሳልፈው ሰጡኝ ብሎ ውስጡ መድከሙ መዛሉ፣ ለገዛ ዘመዶቹ ለገዛ ወገኖቹ ያለው ጥላቻ እንዴት እንደሚጨምር አስቡት። አሁን ተሸጠ፣ ወደ ግብፅ ወረደ። የግብፅ አገልጋይ እንዲሆን እነሱ ደግሞ ሸጡት። መልከ መልካምና ውበት ሞገስና ጸጋ ስለነበረው አሁን ወደ ታላቁ የግብፅ ፈርዖናዊ አስተዳደር ባህሪ ውስጥ ጠጋ አለ። ከዛም በኋላ ሞገሱ እየጨመረ መጣ። መንፈሳዊ ኃይሉ እያደገ፣ የአማካሪነት ጸጋና ጥበቡ ሁሉ እየጨመረ መጣ። የሆነ ወቅት ላይ የንጉሱ ሚስት እየወደደችውና እያፈቀረችው መጣች። አንድ ወቅት ላይ እሷ አጎተተችው። አይ እግዚአብሔር አምላኬን አላስቀይምም፣ ፈጣሬንን ደግሞ አከብረዋለሁ አለና አመለጣት በአመለጣት ጊዜ ይው ልብሴን ቀደደው ብላ እንደገና ለንጉሱ አመለከተች ወደ እስር ቤት ገባ ይው መከራው ተመልከቱ እስር ቤት ታሰረ በእስር ቤት ውስጥ ህልም ፈቺ ሆኖ ጸጋው በዝቶለት ብዙዎቹ ወደሱ እሱ እየመጡ ያማክሩት ነበር ብረኛው እንደዚህ ሲለው ይሄዳል እንደዚህ ሲለው ይሄዳል ዝም ብሎ ለፊት የሚሄደው ምናልባት ፍየል ነች ወደ ጎን ሄዳ ችግር የምትፈጥረውና የበግን ባህሪ ነው ሰውየው ላይ ያጸናወቱበት። አንድ ሁለተኛ ነገር ደግሞ ውስጥ እግሩን በተኛበት በዚህ ቫዝሊን ቀቢውና ከዛ አንቺ ደግሞ ቫዝሊኑን ተቀብተሽ ደጅ ትወጪና ሌሊቱ ሰባት ሰዓት ላይ አስቡት፣ እንግዲህ ከሌሊቱ ሰባት ሰዓት ደጅ ወጥተሽ እዛው ከደጅ ትሆኝና ቫዝሊኑን ትቀቢዋለሽ አላት። ከዛ ተቀብተሹ በር ከፍተሽ ትገቢያለሽ። በዛው በባዶ እግርሽ ገብተሽ መተሽ ከባለቤትሽ እግር ጋር እግርሽን ታጋጥሚያለሽ። ይሄ የመጀመሪያ ቀን ነው። እስከ ስድስት ቀን ይሄን ታደረጊና በሰባተኛው ቀን ላይ ደግሞ በሌሊት ታክሲ አዘጋጅተሽ መስሪያ ቤቱ ድረስ ትሄጅና እዛው መስሪያ ቤቱ በር ላይ ሆነሽ እግርሽን ቫዝሊን ትቀቢያለሽ። ያ የተደገምበትን ቫዝሊን አስቡት እንግዲህ። ከዛ በመኪና ውስጥ ተሳፍራ ትመጣለች። ቤቷን በሯን ከፍታ ትገባለች። አሁንም እግሯን ከባሏ አገልጋ ታጋጥመዋለች። መዳፍና መዳፍ ተኝቷል። እሱ ራሱን አያቅም። አደንዛው ነው። ይህ የምታረገው። ይሄ የሚሆነው ምንድነው? ቀጥታ ከመስሪያ ቤት እንደወጣ ወደ ቤት እንዲመጣ ነው። በጨለማ ያደረገው ሰው እንዳያት ሊሆን ይችላል፣ ግን የመንፈሱ ስራ የጨለማ ስራ ነው። ምን ያህል ሰውየውን አደንዝዞ አጨልሞ በዛ በሌሊቱ ድባብ ላይ ሰውየውን ደፍኖበት ምንም ነገር እንዳይታየው። መቼም በጨለማ ምንም ነገር አይታይም። ምንም ነገር ሌላ ነገር እንዳይታየው ቀጥታ ወደ ቤቱ ብቻ እንዲመጣ የማድረግ ስልት ነው። በጨለማ እንዲሆን የተደረገው የሚገርም ነው። በነገራችን ላይ ተጎድቼበታለሁ። ጸበል ስናስጠምቃት አንተ ማነህና ነው ብሎ እዚህ በእንትኑ ቆርጦኛል፣ አርዶኛል። በእንትኑ በእጇ ላይ የሆነ እንጨት አግኝታ ስትጠመቅ ስናስጠምቃት በጣም አስቸግራ ነበረ ሴቶቹ ሊዟት ስላልቻሉ እኛ ከነ ልብሳችን ገብተን ያ ምንም ማድረግ አልቻልንም። ጸበል ቦታ ላይ ተፈቅዶልን የገባ ነውና ሁሉም ሴቶች እንዲወጡ ተደርጎ ስናስጠምቅ የተፈጠረው ነገር ይሄ ነው። እሾኩ ወግቷት ነበር። ያኔ ሌሊት ቫዝሊን እግሯን በስራ ቤት በር ላይ ስትቀባና የወጋትን እሾክ ይዛውን የመጣችው የወጋትን ጠርሙስ፣ ይቅርታ የሆነ እንትን ነገር ጠርሙስ የሚመስል ነገር ነው። ለየት ያ ጥቁር ነገር ነው። እግሯን ወግቷት ነበረ ወርዳ ስትቆም ያንን ይዛው መጣች ለምን እንዳመጣችው ግን አታውቀም? ያንን ይዛው ነው ከ20 ዓመት በኋላ ጸበል ቦታ የተገናኘ ነውና በሱ እጅን ቆርጣ ነበረ ምንድን ነው ባሏን ካሰርችው ጊዜ ጀምሮ በእሷ ቤት ቤትን ነው የሚወደው ወደ ቤቱ ነው የሚመጣው የሚሉ ሀሳቦች በቃ ደስተኛ አርገዋታል የምትፈልገውን አግኝታለች ደስ እንደሚላት አልጠራጠርም በወቅቱ የመንፈሱ ስራ መሆኑን ብታውቅም ባታውቅም ዞሮ ዞሮ የሄደችው ጥሩ እንዳልሆነ ታውቃለች። እና ከስንት ዓመት በኋላ ልጆች እንግዲህ ሶስት ልጆች ወልደዋል። ከአስር ዓመት በኋላ ይሄ ቤት ውስጥ የመመላለሱና የመታሰሩ ጉዳይ የበለጠ ጉዳት እያደረሰ የበለጠ ችግር እየፈጠረ መጣ። በእርግጥ ስራውን ይወዳል። ከስራ ወደ ቤት የሚመጣው በእርግጥ እግዚአብሔር እንደሚፈልገው አይነት ነገር አስባ ነው የምታስበው። እሷ በቃ ይሄ እግዚአብሔር ያደረገልኝ ትልቅ ጥበብ ነው፣ በአባቶች በኩል ያገኘው ጥበብ ነው ብላ ነው የምታስበው። ስለዚህ ሰይጣን አደረገው የሚለውን ሳይሆን በድብቅ የሚደረግ የሆነ ጥበብ ብላ ነው የምታስበው። አስተሳሰቧ ያ ነው። መንፈሱ ሲናገር እንደሰማ ነው። ለዚህም ነው ባሏ ላይ ምን እንዳደረገች ረስታው። ከብዙ ዓመት በኋላ ልጃቸው አድጋ የመጀመሪያ ልጃቸው አድጋ፣ ይሄ እኛ የምናስተምረውን ትምህርት በተለይ የመላከ መንክራት መምህር ግርማ ወንድሙን ትምህርት ስታዳምጥ እየገረማት ስለነበረ የምትሰማው፣ እስኪ አባዬ ከብዙ ጊዜ በኋላ ታሞ አልጋ ያልጋ ቁራኛ ሆኗል። ከቤት አይወጣም። ጡረታም ያለ ዕድሜው ነው የተሰጠው በሕመም ምክንያት። ስለዚህ ቁጭ ከሚል ልክፈትለት ብላ የዛሬ ሶስት ዓመት ምን ትከፍታለች በቴሌቪዥን ላይ ቴሌቪዥኑ እንዲቀየር አጋ ምክንያቱም ቤቱን የምታስተዳድረው እሷ ስለሆነች ቴሌቪዥኑን ያን ቦርጫሙን ቴሌቪዥን ታወጣና ይሄ ፍላት ስክሪን ታስገባለች። ከዛ ፍላሽ ሰክታ አባቷ እንዲያዳምጡ ስታደርግ እናትም አብራ ምንም አታውቅም። እናት የዛሬ ሃያ ምናምን ዓመት ረስተዋለች። በቃ የዛሬ ሀያ ሁለት ሀያ ሶስት ዓመት በሉት ረስተውታል እና ልጃቸው 28 ዓመት ምናምን ይሆናታል። ትምህርቱን ከፍተው ሲያዳምጡት እናትዮዋ በተመስጠው ነበር የሚሰሙት። መጀመሪያዎቹ አምስት ክፍሎች፣ ስድስት ክፍሎች ሲሰሙ እየገረማቸው ነበር የሚሰሙት። እና በኋላ ግን አባትየው በጣም እየተሳቡ መጥተው በእርግጥ አልጋ ቁራኛ የሆኑት ከጊዜ በኋላ እግራቸው አልራመድ ብሏቸው ሸምቀቋቸው ተብሎ ነው። ግን በዛ ምክንያት ከስራ ቢወጡም ከስራ ከወጡ በኋላ ግን እግራቸው ደግሞ አንዴ ይሻላቸዋል፣ አንዴ ደግሞ እንደገና ይሸምቅቃቸዋል። አይ ደግሞ ሰሞኑን ተነስታብኛለች፣ ይቺ ብርድ ተነሳችብኝ ምናምን የሚሉ እንደሚሉ አይነት ሽማግሌዎች ናቸው። እንግዲህ እንደዛ ሆነዋል እና በወቅቱ ደግሞ ሲያገቡ እድሜያቸው ትንሽ ገፋ ብለው ያገቡት ሚስት ወጣት ብትሆንም ወንድ ግን ያው ብዙም እድሜው አይታይም ይባላል አይደል? እስከ ሰባ አመትም እንትን ነው ጠንካራና ብሩቱ ነው ይባላል፣ መውለድ ይችላል ስለሚባል። ስለዚህ እድሜያቸው ገፋ ብሎ ስላገቡ አሁን ደግሞ ከሀያም ከሀያም እና ምናምን ዓመት በኋላ ደሞ አስቡት እንዴት እንደሚደክሙ መተቱም አለ፣ አይነ ጥለው አለ፣ እንደገና ደግሞ ለዘመናት ሳያስተውሉት ቤተክርስቲያንም ሳይሄዱ ከስራ ወደቤት ከስራ ወደቤት ከስራ ወደቤት ዝም ብሎ ቤት የተመላለሱበት ዘመን አለ። ቤተክርስቲያን ሳይሳለሙ ምንም ነገር ቤተክርስቲያን ሳያውቋት የኖሩበት ፖለቲካ ብቻ እያዳምጡ የኖሩበት ዘመን አለ። እነዚህ ተጠረቃቅመው አባትየው ምንም አይነት መንፈሳዊ መረጃ የላቸውም። በዚህ ምክንያት የነመምህር መምህር መረታብ፣ የነ መምህር ዘበነ፣ የነ መምህር ጳውሎስ፣ የነመምህር ገሌ፣ የነ መምህር ዘላለም የነመምህር ሄኖክ ኃይሌ ስብከቶችን አሁን በብዛት ታዋቂ የሆኑትን ሰባኪያንን በአንድ ፍላሽ፣ እንደገና እኛ የምናስተምራቸውን ትምህርት ደግሞ በፍላሽ ከዛ መዝሙር ደግሞ በሌላ ፍላሽ አርጋ አራት ምናምን አይነት ፍላሽ አድርጋ ስም ጽፋበት አባዬ ይሄ ሲሰለች ይሄንን፣ ይሄ ሲሰለች ይሄን ክፈት እያለች ማታ ፍላሽ እያመጣች እየቀያየረችላቸው ወደ 15 ገጠመኝ የሚሆን አዳመጡ የነ ገሌ ሰባኪዎቹን ሲከፈት፣ አሁን ደግሞ ውስጥ ያኛውን ክፈች ልኝ ይላሉ። አባትየው የሚፈልጉት የትኛውን ነው? ያኛውን፣ የእኛን ትምህርት። እናትየው የሚፈልጉት የትኛውን ነው? የእነ መምህር ገሌን። ጥሩ ነው፣ ቅድም የጠቀስኩላችሁት ስብከት ይጠቅማል፣ በጣም አሪፍ ነው፣ የህይወት መርህ ነው፣ እጅግ በጣም የምንወዳቸው ትምህርቶች ናቸው፣ ህይወትን ይቀይራሉ። ግን ለምን ከስብከት ስብከት ሁለቱ በመምረጥ ተለያዩ የሚለውን ሀሳብ ይገባቸዋል፣ መቼም ላይመቃባቸው እንደሆነ እና እናትየዋ እየደነገጡ እየፈሩ እየተንቀጠቀጡ መጡ። እንዲሁ ተበቃነት ስለ መንፈስ ብቻ ማውራት ምን ያደርጋል፣ እንዲ ስለ መንግስተ ሰሚያት ስለ ሌላ ነገር ስንት ነገር ምን ሰማው እያለ ስንት ጠላት እያለብን ይኸው፣ ገብተው ሰርጎ እየገቡብን ይኸው፣ እንደዚህ ቤተክርስቲያን እያቃጠሉብን ምናምን ይላሉ። የእውነት ይመስላል ሴትየዋ ሲናገሩ። ማታ ማታ ልጅቷ ስትመጣ ሁለቱ ልጆቻቸው ባይዘዌ ውጭ ሀገር ሄደዋል የመጀመሪያ ልጃቸው ከነሱ ጋር ያለችው አልሄድም ብላ ሁለቱ ልጆቻቸው ደግሞ ውጭ ስለሄዱ ብቻዋን ነው የምትኖረው በዚህ ቤተሰብ ጋር። እና ካሁን ካሁን ታገባለች ብለው እየጠበቋት ነው። ወግ ማድረጋችን ታሳየናለች ብለው የሚጠብቁት እና እኔ እናንተን ሳልጦር እና መጦር ማለት ታዲያ አንቺ ሳታገቢ እኛን ብቻ እያበላሽ እያጠጣሽ ከገደልሽን በኋላ ብቻሽን ልታገቢ ነው እንዴ? እያሉ አባትዬ ሁልጊዜ ይወቅሷታል። እኛ ከሞትን በኋላ ነው የምታገቢው። መጦር ማለት እኮ አግቢታሽም ሳታገቢም ሊሆን ይችላል። ስለዚህ አንቺ አግቢ እና ትዳርሽ ላይ ሆነሽ መጠር ትችያለሽ። እየመጣሽ እየጠየቅሽን መጠር ትችያለሽ። ቀድሞውን ጧት ወተሽ ማታ ነው የምትገቢው፣ የት ሙሉ ቀላብረሽ ነው ዋልሽና ትዳርሽ ላይ ብትሆኝም ጧት ወተሽ ማታ ነው የምትገቢው። ስለዚህ በቀን በቀን ታዩ ታይ ትመጪ የነበርሽ ልጅ ቢያንስ በሳምንት ሁለቴ ወይ ሶስቴ የምትመጪ ነው፣ ምንም ችግር የለውም። እኛ እንድታጋቢ ነው የምንፈልገው እያሉ አባትየው በተደጋጋሚ ስለ ጋብቻዋ ነው የሚያነሱት። በዚህ ውስጥ ደግሞ የጠላት ዲያብሎስ ሴራ ደግሞ አለ። ምንድን ነው የንስሐ አባታቸው ደብተራ ናቸው የንስሐ አባታቸው ደብተራ የሆኑት ከዛኛው ደብተራ ከመጀመሪያው ደብተራ በኋላ ንስሐ እንዲገቡ የተላኩት ወደዚህኛው አባት ነው ሂጅና የት ደብርነሽ አላት ዘመዷ እንደዚህ እንደ እዛማ እንዲማቃቸው ጥሩ አባት አሉ ሂጅና ከእሳቸው ጋር ተገናኝ ቤትሽ መጥተው ጸበል ይረጩሻል ብሎ ከማን ጋር ያገናኛታል ከደብተራ ደብተራ ከደብተራ ጋር ቢተዋወቁ ከንጹሐን አባት ጋር ይተዋወቁ ቢተዋወቅም እንኳን አይልክም እነዚህ አይነት አባቶችን ስለዚህ ለዘመናት እኚህን አባት ሲቆልፍ የነበረው ደግሞ ሌላ ሁለተኛው ደብተራ ደግሞ ንስሐ አባት ተብየው ነው ማለት ነው። ያኔ ወጣት ነበረ፣ በእድሜ ሁሉ እኚህ እናት ይበልጡት ነበረ። ያኔ ገና ቅስና የተቀበለበት ሰሞን ነበር። ይሁን ተብሎ ተቀብለውታል። አሁን ያው እንግዲህ 25 ዓመት 23 ዓመት ጨምሩበት ያ ንስሐ አባት ላይ እንበላ 30 ዓመት ወይም 30 ምናምን ዓመት ሆኖ ቢሆን ክህነት የተቀበለው ክህነት በተቀበለበት ሁለት ዓመት ውስጥ ነው የንስሐባት የሆንኩ አባቴ የሆኑት ብለዋልኝ እናት። ስለዚህ ስትጨምሩበት ወደ 50 ምናምን ዓመት ማለት ነው፣ 55፣ 56 ዓመት ይሆነዋል አሁን። ስለዚህ አሁንም ጎልማሳ ነው፣ አሁንም ገና ነው። ድብትርናው ራሱ ገና አልጠገበውም። የሚገርማችሁ እኔ አንቱ ብዬ መናገር ከብደኛል። ምክንያቱም ከእድሜ አውበርግጥ ሊባል ይችላል፣ ግን በእውነት የአባቶችን ስም የሚያሰድብ ስራ የሚሰራ ሰው በዚህ አይነት መልኩ መጥራት በጣም ይከብደኛል። አንቱ ከአባቶች እኩል መጥራት ይሁን፣ እሺ፣ ችግር የለውም። ምሳ አባት ናቸው እንበል። ና ግደብ ደብተራ ናቸው ዝኔት በነገራችን ላይ ኃጢአት አይደለም። ኃጢአት የሚሆነው ግል ወሲብ በህልም ያየሃትን ሴት በእውን በትክክል እስቲ ወሲብ ልፈጽም ብለህ ሴት ጋር መሄድ እስቲ ዘርህን ላፍሰስ ብለህ ዘርህን ማፍሰስ በመነካካት ይሄ ሲሆን ነው ኃጢአት የሚሆነው። እና አንተ አሁን ያልከው ነገር በጣም አሪፍ አስተማሪ ነው ብዬ የማስበው ምንድን ነው ብዙ ሰዎች መንፈሳዊ ከሆኑም በኋላ ይሄ ነገር ይፈትናቸዋል። ለምንድነው አመለካከቱን መቀየር አቅቷቸው? አይደለም ያውቁታል፣ ዘር ማፍሰስም ሆነ እንደዚህ ካብ የሚሄድ ወይም ደግሞ ማመንዘር መጥፎ እንደሆኑ እኮ ያውቁታል እኮ። ግን አእምሯቸውን ተቆጣጥራቸዋለች። የአንዳንድ ቀን ሰዎች ናቸው፣ ግማሽ ቀን ትካፈላቸዋለች። የአይሬ ሰዓት አለ፣ የጭፈራ የጫት የምናምን ሰዓት አለ። ጠዋት ደግሞ ንቁ ሆኖ የሚሰራበት ሰዓት አለ። ሌሊት የእንቅልፍ ሰዓት አለ ለሶስት ተከፋፍሏል ማለት ነው። ስጋ አልጋ ላይ ይጋደምና ነፍስ ትባዝናለች። ጠዋት ቤተክርስቲያን የሚባል ነገር አይታሰብም። እስከ 4 ሰዓት እስከ 3 ሰዓት ያመሻ ይቆያል። ጠዋት ከዛ በኋላ ደግሞ ከሰዓት ሲሆን ደግሞ የጫት ሰዓት፣ የመጠጥ ሰዓት፣ ሌሊት ደግሞ የጭፈራ ሰዓት እየተባለ ተከፋፍለዋለች ማለት ነውና ያንን ስሜት የምታመጣው ግን ጭንቅላት የተቀመጣ ነው። ጭንቅላት የተቀመጣለች ትገባለች ህሊናን ከያዘች አይምሮን ልቦናን ከተቆጣጠረች አይነ ጥላ በቃ ሰውየው እንደፈለገ ነው የምታሽወረው። ጠባቂ መላክ መቶ ያስጥላት ይሆናል እንጂ ያ ሰው ግን አለሚገባው በቃ መምህር፣ እኔ እኮ ትምህርትህን አዳምጣሉ ግን እምቢ አለኝ በቃ ይላሉ። ግን እግዚአብሔር ሆይ አይምሮዬን እንዲለቀኝ መንፈሱም ከሚያርቅልኝ ብሎ መላከ ቅዱስ ራይልን መማፀር ነው። ቅዱስ ራይል ይኸው እዚህ ከኋላ እንደምታዩት ይኸው እዚህ ጋር አለ አይደለም። ያ ሱ ነው ላቸው ቅዱስ ራይል ማለት ይህን ጽዋውን ይዞ ያለው ቅዱስ ኡራኤልን መማፀን ነው። ከጭንቅላት ጋር በተገናኘ ስለሆነ አስተሳሰባችንን የሚቀይረው መንፈስ ይመታልን አለ ማለት ነው። አይምሮ፣ ህሊና አይነ ጥላ ሲይዝብን የቅዱስ ኡራኤልን ጸበል መልካ መልካው ኡራኤል መጸለይ ነው። በእርግጥ ሁሉም መላእክቶች የራሳቸው ተግባር አላቸው ማለት እንጂ ሚካኤል አይምሮን አያስተካክልም ማለት አይደለም። የምን ባል ነው ምታወራው አንተ? ባልነህ እንዴ ወንድም አይደለህ እንዴ? ለለኝ እኮ ባሏ ይባሏ አንተ እኔ ነኝ ይባሏ። እኔ አይደለም እያለህ እኔ የስንት ዓመት ባለቤቴን የእሱ ሚስት ትላለህ። የእኔ ሚስት ነች። አሳድጌ ነው ያገባኋት። ለዚህ ያበቃኋት እኔ ነኝ። ብዙ ነገር ያደረኩላት እኔ ነኝ። አሜን አቅ ቆይ አሽከሬ ነበር እንጂ ባልታረገው እንዴ የኔ አሽከር እኮ ነው እሱ አሜን አሜን ነበር። አሜን አሜን ብሎ ተንበር እኮ አሜን አሜን የሚለኝን ባል ታረገው እኔ ነኝ እኮ። ባል የማታውቀውን ነገር እኔ ልንገር፣ እኔ ባል ነኝ፣ እሱ አሽከሬ ነው። አሜን አሜን አሜን እያለ ምን ነበር አሜን አሜን አሜን አ አ ብሎ ያባብለኛል። ያባብላ አዎ፣ ብዙ ናቸው የሚያባብሉኝ። እንጂ ምን ባል ነው የምታረው? ባልማኔ ነኝ እንዴ? ስንት ዓመት አሳድጌ በውርስ ነው የመጣሁት? የአያት ነኝ የትም እንዳልወርቅ አሳድጌ እዚህ ያደረስኳት እኔ ነኝ። ሚስቴ ነች። ሚስቴን እኮ ነው ላፋታ ብለህ የተነሳሁ አንተ። በርበሬ ሽንኩርት ጤፍ ያግዝሃል ማለት ነው። እኔ በለፋሁት እሱ ይጠቀማል እንጂ ምን እኔ ትንሽ ስለሚያበሳጨ የሚገርምሽ የነድደኛል ቆይ ተነስ፣ በርበሬና ሽንኩርት መች ይቻልክ ታዲያ ባል ከሆንክ? እንደ ሁሉንም ችዬ እየሰራለሁ እኮ ስራዬን፣ እየሰራሁ እኮ ነው እዚህ ያደረስኳት ይልሃል። እሱ እየሰራ አይደለም። እየሰራሁ ብዙ ነገር ገቢ አለኝ። አንተ አትመሰክርም እንዴ? አቁል ታል መሰከርክ? እንግዳውን የመሰክራለሁ እንዴ? ቆይ ራሴን ያኖርኳት፣ ቆይ ስማ፣ እህ ስንት ኩንታል ጤፍ ገዝተሃል አንተ? ሁሉንም የማቀነብረው እኔ ነኝ። እግዚአብሔርን ባላመንኩበት ሰዓት ላይ ሰርቶ ሊሆን ይችላል። አሁን ግን ውሸቱ ነው ውሸቱ ነው ውሸቱ ነው። ከውጭ ሀገር ድረስ እያስመጣሁ አንድ አልጋ አለና ከዛ አልጋ ላይ ተነስ ይለኝ ነበረ። ተነስ ይላል። ለምንድን ነው ስለው፣ እኔ ነኝ ሰርቼ ያመጣሁት አለ። እሷ ነች እሷ ነች ጥላት፣ እሷ ነች ልንገርህ፣ ተመጀመሪያ ስተ መጨረሻ እሷ ነች። ፈረስ ልትሆነኝ ያልቻለችው እሷ ነች። እሱ ግን ተመችቶኛል፣ ይመቸኛል። አሁን ነው ድሮ ድሮ አሁን ደግሞ በመሀሉ ተመችቶኛል። አሳሳትኩት፣ ሸኘሁት፣ ሄደ። እሷ ብቻ መለኩሴ የሆነችብኝ ከኔ ሌላ እሱ ብቻ ነው የደፈረኝ። ይሄ ሌላ አልደፈረኝም። ለምን እሱ ብቻ ነካኝ? ተሳሳትኩ እንጂ የተጠነቀቅኩ ነኝ። ተከለክላል። አዎ አልወድም።